ሲያስበው ብሩን እኔ ጋር አስቀምጦ ብር አለኝ ብሎ ሲያስብ እኔ ቤት ተከራይቼበት አንተ ነገርኳቸው። ከታለ ሰላም፣ እንዴት ናችሁ? ይህ ታላቂና ታናሽ ዩቲዩብ ነው። ዛሬ እንግዲህ ታላቂ ሰርፕራይዝ ላረጋው ነው። በምንድነው ሰርፕራይዝ የማደርገው? እሱ ሚስጥር ነው። ሁላችንም አብረን እናየዋለን። እንግዲህ ይሄ የመጀመሪያ ሪያሊቲ ሾዋችን ነው። ሰብስክራይብ አድርጉ፣ ሰብስክራይብ የደወል ምልክቷንም ተጫኑ። እንግዲህ ወደ ሰርፕራይዝ ታላቂን እንግዲህ ሰርፕራይዝ እናደርገዋለን። ምን እንደሚል አብረን እናያለን። ኑ። ምን የሚሰማው ይመስላል ግን አስበው። ብሩን እኔ ጋር አስቀምጦ ብር አለኝ ብሎ ሲያስብ እኔ ቤት ተከራይቼበት አንተ ነገርኳቸው ደርሰናል እንግዲህ፣ ሚስጥር መቋጠር ስለማክስሙኔ ሰርፕራይዙም ብዙ አልችልም። የተከራየሁለት እንግዲህ የሚያምር ቤት ነው። ሰርፕራይዙ ይሄ ነው። ጓደኞቼም ውስጥ አሉ፣ ቤቱን እያዘጋጁት ነው። የኢፍጣር ፕሮግራም አለን። ብዙ ቲክቶከሮችን ጠርቻለሁ። ኬታሪንግ አዝዣለሁ። አቢሲን ያሽሮ በጣም ነው የማመሰግነው። በጣም እንግዲህ ይህ ይመስላል

ሰላም፣ እንዴት ናችሁ? ይህ ታላቂና ታናሽ ዩቲዩብ ነው። ይሄ የመጀመሪያችን ሪያሊቲ ሾ ነው። ዛሬ እንግዲህ በመጀመሪያው ሪያሊቲ ሾዋችን ለታላቂ ይሄን የመሰለ ቤት ተከራይተናል፣ ሰርፕራይዝ ልናደርገው ነው። ከዛ በዛውም የኢፍጣር ፕሮግራም አዘጋጅተናል። አንዳንድ ሰዎችንም ጋብዘናል። የተለያዩ ቲክቶከሮችን ጋብዘናል። እንግዲህ ሲመጣ የሚያሳየውን ሪያክሽን ፊድባኩን እናያለን። እነዚህ ደግሞ አጋዦቼ ናቸው። እራስን አስተዋወቅ፣ አቤል። እራስን አስተዋወቅ። ማንም አያውቅም እኮ። አቤል ይባላል። የፌቨን ወንድም እና የሸሪፍ ተማሪ ነው። ይቅርታ፣ ወንድም ምናምን እዚህ ገይታ ነው። ምን ፈልገሽ ነው? ያው እንግዲህ እሷ ኢፍጣር ፕሮግራም አዘጋጅተናል። ከዛ ደግሞ ይሄን ቤት ተከራይተነዋል። አያውቅም እሱ ብር ምናምን እኔጋ ስለሚቀመጥ ላውራ፣ ብር ምናምን እኔጋ ነበር የሚቀመጠው እና ይህን ቤት እንደተከራየው ምናምን አያውቅም። እንጓደኛለን እና እሱ ቤት እናፍጥር ብዬ ነው የጠራሁት፣ ማለት እሱ ጠራም ብዬ ነው የነገርኩት፣ እና እሱ ቤት ነው የምንሄደው ብዬዋለሁ። ሁሉም ነገር ጨርሰናላ። ኬተሪንጓን ወን እየጨቀረችው። አቢሲኒያ ኬተሪንግ አልመጣችም እንዴ? ደውላት፣ እስኪ ደውላት። እየመጣሁ ነው ብላኝ ነበር። እንግዲህ አሁን ወንድሜን እየጠበቅ ነው። ኬተሪንጓና እሱ ነው የቀሩት። እና እየመጡ ነው። ቲክቶከሮችም የጋበዝኳቸው መንገዶች እየመጡ ነው። እንግዲህ እንጠብቃለን። አንተ ደውለ አቀል ገና ሄላ አንተ እስካሁን አልመጣ እንዴ? እንዴ? እስካሁን ለምን ያልወጣው ያማል እንደ አንተ በቃ እሺ ስድስት

ማን ንበል? ሰላም እንዴት ነሽ? እራስሽን እስኪ አስታውቂኝ። ልደውል ቤተሰቦቻችን ማነሽ? ከሸሪፍ ጋር ያለሽ ጉንኙነት ምንድን ነው? ወንድሜ ነው። ለ ወደ እኔ ልትዞሪ የሚባል ነገር ጠጋ ጠጋ የስራ ባልደረባዬም የቴአትር አስተማሪ ነው። የትዝታ አርቲስት ናት። የትዝታ ኮንቴንት ናት። የገማሪያ ሜካፕ አርቲስት ደርሰናል ኬተሪንጉም መጥቷል። አሁን የቀሩን እንግዶቹን ናቸው። እንግዶቻችን ደግሞ በር ላይ ናቸው፣ እንቀበላቸው እንኳን ደህና

እንኳን ደህና መጣክ! እንኳን ቆየሽ፣ ቤት ውስጥ ደህና ቆየሽ። ጭራሽ አንቺ ነሽ። መሶብ ቤት ውስጥ የምታደርጉሽ እንዴት ነው? ያምራል። እንደ በጣም በጣም አቢሲኒያ ኬተሪንግ ትባላለች።

በጣም በጣም ነው የሚያምረው ቤት በጣም ያንተ ቤት እኮ ነው ጅል አሁን እንብላ በቃ እረ እንብላ የምሬን ነው እኔ ላፍጥር እናንተ ቴምር በልታችኋል እሺ በቃ አንድ ላውራ እሺ አንድ ቆይ ላውራ ቀኑን ሙሉ ስጾም እኮ ነው ላውራ ይሄ ቤት እኔ ነኝ የተከራዩት፣ እና ፊጥራውንም ያዘጋጀሁት እኔ ነኝ። የአላዛር ቤት ሳይሆን የአንተ ቤት ነው። እና አላዛር ጋንብ የጠራው አውቄ ነው ፊጥራውን ምናምን እኔ እኔ ነኝ ያዘጋጁት ማርያም ሰርፕራይዝ ለማድረግ ማርያምን ምን አንተ ቤት ነው እንዴ? ቤቱ ያንተ ነው፣ እና ሶፎውንም ደግሞ የሰጡኝ ካሊስ ፈርኒቸር ናቸው። ኬታሪንጉን ያዘጋጀችልኝ ደግሞ አቢሲኒያ ኬታሪንግ ናት። ምን

አይ ማውራስም፣ ዛሬ ከፍ አበደ፣ ያበደ እውነት። አይ በጣም አሪፍ። ዝም ብላችሁ ትጠጣላችሁ፣ አሌን አታመሰግኑትማ? ቤቱን ፈቅዶ እንደዚህ ማድረጉ የሚያምር በቃ ሙዱ ደስ ይለኛል። ሁልጊዜ በቃ ፕራንክ ስለሚያደርግ እኔ ላይ አሁን ፕራንካቸውን ሊጮቱ ነው። ባለፈው የሆነ ቪዲዮ ላይ እሱም ፕራንክ አድርገነዋል። አሁን በተራው እኔም ፕራንክ ላይ አደረገኝ መሆኑ ነው። መሽኖ ትላለህ። እዚነቤት ስ ብራንክ አድርገኝ። ማን ነው እሺ? የምታምነው ማለት ማን ነው የምታምነው? አረ እኔ ማንንም እሺ። ምን ባደርግ ነው የምታምነው? ያንተ ቤት ነው። አካውንታችንን አሳይካለሁ። ሁላችሁንም በዙር እንዲ ያስማልኩ እሺ

ሪፍ በዚህ ልክ መራቀቁ ዕቃ እራሱ ይዘህ ትመጣለህ። እንኳን የተፈጠረው ነገር ምንድን ነው? ለውራንዴ እንዴት የተፈጠረው ነገር ምንድነው ነው በቃ ቤት እንደሚያስፈልገ አቅም ነበር እና አካውንታችን ላይ ያለውን ብር አውጥቼ ቤት ተከራኝ እየቀለድሽ ነው አፎሚያም አለችበት ብሩ ለምን እንደሚያስፈልገኛ ታውቃላችሁ እየቀለድሽ ነው አይ ከዛ በላይ የሚያስፈልገው ቤት ነው ይሄ ከቤቱ በላይ እኮ የሚያስፈልገን ነገር ቢኖር ስራውስ በኋላ ልክ ከፊ ነው? አንቺ እየቀለልሽ ከሆነ ነገሪኝ፣ ካልሆነ ደግሞ እንዴት ቤት ትከራያለሽ? እሺ፣ ከዛስ ቀጥሎስ ምን እናደርጋለን? እናደርጋለን አይደለም እኮ አሁን። እሺ፣ ይሁን ይሄ ይሁን፣ ከዛስ ቀጣይስ ምንድን ነው? ምን አስበሃል? እኔ ያልኩት ነገር እሺ፣ ከዛ በኋላስ ምን እናድርገው ብላናለች። እሷን ስትነግረን መጀመሪያ የሆነ የሚፈልገው ነገር አለ፣ ከዛ ብር ላይ ነው አግዱዬ ተከራዮት ብላናለች። ግን ሁሉም ነገር የራሱን ነገር ይዞ ስለሚመጣ በዚህ ልክ መጨነቅ የለባቸው። አሁን ገዝተው ይሻላል ሸር

ኡፍ፣ እሺ አምኛለሁ። የምር ደስ ብለኛል። እንኳን አደረግሽው። መቆጣትም አልነበረብኝም። በጣም ይቅርታሽ። ምን አጫምተው እንጂ በረን በጣም ደስ እንግዲህ ከዚህ በኋላ ብሉ፣ ጠጡ ለቤት ከፍያውን አስቢበት። እንግዲህ አሁን የምንገኘው ከአቢሲኒያ ኬተሪንግ ጋር ጋ ነው። ይሄን የመሰለ ኬተሪንግ ያዘጋጀችን እንስዋ ናት። እስኪ የት እንደምትገኝና ስለ ራሱ አንዳንድ ነገሮች ምን እንደሰራሽ ትነግረናለች። እንዴ አመሰግናለሁ። የምንገኘው አድራሻችን ሁለት ጎላጎል ጃፓን ወደ ቦሌ በሚወስደው መንገድ ሁለተኛው ቅያስ ላይ ያገኙናል። የጀመርነው ያው ምግብ ቆየን ሶስት አመት ነው ምን ይሆነናል። እና ምግብ ቤት አለን ኬተሪንግ የምንሰራለን። ለማንኛውም ፕሮግራም ነው የምናቀርበው፣ ለሰርግም፣ ለልደትም፣ ለአፍጥርም ለሁሉም ፕሮግራም አለን። ኤኒታይም ወደ እኛ እንድትመጡ ነው የምንለው። አመሰግናለሁ። በጣም ነው ምግቦቿ የሚጣፍጡት። እኔ ራሱ ሄጄ ቀምሸዋለሁ። እንግዲህ ኬተሪንግ ምግብ ምናምን ስታሰቡ አቢሲኒያ የመጀመሪያ ምርጫችሁትን። በጣም ነው የምናመሰግነው። በጣም ወደነዋል። እናመሰግናለን። እሺ እንግዲህ በልተናል፣ ጠጥተናል። አሁን ደግሞ የተሰማችሁን ስሜት በዙር ንገሩ። ደስ ይላል። በጣም ፊጥረው ፊጥረው ነው የሚባለው፣ ይፍጣሩ ነው የሚባለው። ብቻ ደስ ይላል። ታናሽ ሆነው እንደዚህ ማሰብ ትልቅ ነገር ነው አይደለ? ብዙ ጊዜ ታናሾች ተንኮል ተንኮል ተንኮል ነው የሚመስለው። እና በጣም ደስ ብሎኛል። የሚጣፍጥ እንትን ነበረ። አቢሲኒያዎች ናት። እሺ ደስ ይላል። እውነት ሸሪፍ እድለኛ ነህ። አንቺም እሱን የመሰለ ወንድም እንደዚህ በቃ እንደዚህ አይነት ቤት ተከራይታ የምትሰጥህት ከሌላት ገንዘብ ላይ አሁን ኢማጅን ያለበትን ችግር ነግሮናል። በጣም ከባድ ችግር ላይ ነው ያለው። ግን እንደዛም ሆኖ ካላችሁ ነገር ላይ እንደዚህ አይነት ነገር ለወንድምሽ እንደዚህ አይነት ሰፊ ነገር ማሰብ በእውነት በጣም ከአንድ ትንሽ ልጅ የማይጠበቅ ነገር ነው። ምግቡም ቆንጆ ነው። እሺ፣ እኔና በጣም ቆንጆ ነው። ጣፍጦን የበላ ነው። ቃላታ በጣም እና ለኛም ቤት ፈልግልን ስለሌለን፣ እንደዛ ነው ያበደ ነበር። ምግቡም ሁሉ ነገር ሀሪፍ ነው። ፈርኒቸሩን እንሞክረዋለን። አልጋውታል አበደ ነበር። ብቻ ፕሮግራሙ ደስ ብሎኛል። ሸሪፌ ይመችህ። እሺ፣ ደስ ይላል ሁሉም ነገር ያው እንግዲህ ጥሩ እህት አለህ። እግዚአብሔር ይባርክልህ ያሳድግልህ። ሌሎቻችሁንም ደግሞ እዚህ በአጋጣሚ ስለተገናኘ ስለተዋወቅ እደስ ብሎኛል። ምግቡ ቆንጆ ነው። ጌታለች ልጅቷ እሷም ቆንጆ ናት። እንግዲህ በቃ አላህም እግዚአብሔርም ይባርካችሁ። ፌቫ ክብረሽ ስለጠራሽ እናመሰግናለን። በጣም ጥሩ ነበር የነበረው ፕሮግራም። ሪፎ እንኳን ደስ አለ፣ እንደዚህ አይነት እህት ስላለች እናመሰግናለን። ፕሮግራሙ በጣም ደስ ይል ነበር። ፌቡ አክብረች ስለጠራሽን፣ ና በላኪ ደይት ላይ ስለተገኘን ደስ ብሎናል። ኮንግራትስ ብለናል። ቤትህን የእንቦሳን ነው ያርግልህ። ምግቡ በጣም ይጣፍጣል። እናመሰግናለን። እድሽ ይባረክ ናቴ ን ከዚህ በኋላ ብዙ ትልልቅ ነገሮችን አብራችሁ ሰርታችሁ ለማየት ያብቃን። ኮንግራትስ። ታንኪዩ። ግብዬ ስለጠራሽኝ ደስ ብሎኛል አመሰግናለሁ። እና አንተም እንደዚች አይነት እህት ስላለ ልትኮራሩ ይገባል። እና ይህን የምሰለቤት ቤቱም ያምራል ምግቡም ይጣፍጣል። እና ወልደ ከብደ ሰብስክራይብ አድርጎ እናትና ምንድን ትና ታላቅና ታናሽኝ ሰብስክራይብ አድርጎ እንኳን ደስ አላችሁ። በቃ እናመሰግናለን፣ ወዳቸዋል ያው እኔ ተጠርቻ መጠች ነው። እንኳን ለጾሙ አደረሰ። ከዛ ደግሞ ለዋሉ በሰላም ያደረሰን። ላችንም ቆንጆ ምግብ ነበረ በጣም ቆንጆ እንደሚሰራሽልን እናመሰግናለን። እሺ ሁላችን ማክብራችሁ ስለጠሯችን እጅጋር ገና እናመሰግናለን። ሸሪፍ በጣም ወዳችሁ አለ ጾሙ ደግሞ ትንሽ ጊዜ የሚቀርበት መልካም ጾም ያለ። ከዚህ በኋላ ያለ ቤት ላንቦሳ ፌቪያ አክብሬ ስለጠሯሽን በጣም አመሰግናለሁ። ሸሪፉም እንኳን ደስ አለ

ሸሪፎ እንኳን ደስ አለ። ሸሪፎ በጣም ደስ ብሎኛል። እውነት በጣም ስሜቴን ገዝተዋለች፣ እና አላቅም እንደም አላቅም ግን በጣም ደስ ብሎኛል። ምግቡን በጣም ቆንጆ ነበር አፍጥሮ ፕራንክ አድራጊው እኔ ስለሆንኩ አመሰግናለሁ ማለት መፈልገው ቤተሰቦች ሁላችሁም እንግዲህ በቲክቶክ ታውቋቸዋላችሁ። አሁን ደግሞ ወደ ዩቱብ ተመልሰዋል እና ጥሩ ጥሩ ስራዎችን በቲክቶክ ሲሰሩ ነበረ እስካሁን። አሁን ደግሞ በዩቱብ አሪፍ አሪፍ ነገር ይዘውልን ስለመጡ ሁላችሁም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብር ይጠይቃለሁ። ከዛ ባለፈ የተመገብነው ምግብም እጅግ በጣም አሪፍ ነው፣ ወድነዋል። እግዚአብሔር ያክብርልኝ፣ እጅሽ ይባረክ ማለት ፈልጋለሁ። ይህንን ነው ምለው። ሸሪፍ የምር የእውነት እንደዚህ አይነት ስላለች በጣም እድለኛ ነው። በቃ በዚህ ጊዜ እንደዚህ አስተዋይ ልጅ ማግኘት በጣም ይከብዳል። እና በጣም እድለኛ ስሆነ እሷን ያቆይል ረጅም እድሜ ያኖርልን። ምግቡ ደግሞ ዋው፣ በቃ በጣም እኔ እንጃ፣ እንዲህ አይነት ምግብ ራሱ በልቼ አላቅም። በስማ እና ምግቡ አንደኛ ነው። እንግዲህ አመሰግናለሁ። እሺ ሁላችሁም በጣም ነው ማመሰግነው አብራችሁ እስከዛ ስለቆያችሁ ጥሬና አክብራችሁ ስለመጣችሁ በጣም አመሰግናለሁ። ታላቂና ታናሽ ዩቲዩብ ሰብስክራይብ እያደረጋችሁ ቤተሰብ እናመሰግናለን። እሺ እንግዲህ ያው እኔ የተሰማኝን እናገር ነው። ለመጀመሪያ ሁላችሁም ስለመጣችሁ በጣም ነው አመሰግናለሁ። የምር ማለት ነው። እንደ ጓደኛ አይታችሁ ይመታችኋል። እንደ ጓደኛ አይታችሁ ይመታችኋል። አብራችሁን ጊዜያችሁን ሰጥታችሁኛል፣ በጣም ነው የማመሰግነው። ይህንን ደግሞ ላደረገችው ለሰበሰበችን ለታናሽ በጣም ነው ማመሰግነው። በጣም ነው የምወድሽ። ያው ቅድም መጀመሪያ ተናድጄ የነበረው ያሰብኩት ሌላ ነገር ስለነበረ ነው። እሱን አወራሻለሁ። ከዛ ውጭ እንግዲህ ይህንን የመሰለ ቤት ውስጥ ደግሞ ብዙ ስራ እንሰራለን ብዬ አስባለሁ። መጀመሪያ ያሰብነው ያው ይህንን አልነበረም በሌላ መንገድ እንመጣለን ብዬ ነበረ። ዩቲዩቡንም ለማንቀሳቀስ በዚህ ልክ መሄድሽ በጣም አስገርሞኛል። እንዲህ አይነት በሳ ላይ ስላለኝ ደስ ብሎኛል፣ በጣም ማለት ነው። ኮርቼ ብሻለሁ እና ከዚህ በኋላ ደግሞ በዩቲዩባችን በታላቂና ታናሽ ዩቲዩብ እንመጣለን፣ የተለያዩ ስራዎችን ይዘን እንመጣለን። ከዚህ በፊት ቲክቶክ ላይ ታቁናላችሁ። አሁን ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ከዛ በተጨማሪ የምንለቀው ነገር ሲመቻችሁ ኮመንት እያደረጋችሁ የምትፈልጉት ነገር ካለ ደግሞ ቴክስት እያደረጋችሁልን አብራችሁን ቤተሰብ ሁንን እንላለን። ለፊጥረውም በጣም አመሰግናለሁ። አቢሲኒያ ኬተሪንግ፣ አቢሲኒያ ሽሮ ሀያ ሁለት አካባቢ ነው የምትገኘ ሀያ ሁለት አካባቢ ነው የምትገኘው። ሂዱ፣ ቤቷ በጣም ምርጥ ነው። ከዛ ውጭ ደግሞ የምላችሁ ነገር ቢኖር ሶፋውንም ያዘጋጁልን ካሊስ ካሊስ ፈርኒቸርን ሶፋውን ስለሰጣችኋት ጠረጴዛውን፣ ቲቪ ስታንዱን ስለሰጣችኋት እጅግ በጣም እናመሰግናለን። እናንተ ደግሞ ሲቪል ሰርቪስ አካባቢ ነው የሚገኙት። ስለዚህ እዛ እየሄዳችሁ ጎብኟቸው፣ እዩዋቸው። በጣም የሚያማምር ስራዎችን ይሰራሉ። ይህን ደግሞ ያረጋገጥኩት ለእኔ በተሰጠኝ ሶፋ ነው። ከዛ ውጭ እዚህ ስለመጣችሁ በጣም ነው መወዳችሁ። የእውነት ማለት ነው፣ በንጹህ ልቤ ሳላስመስል እውነታው ነው። እዚህ የተገኛችሁትን በጠቅላላ ማለት ነው፣ ስላከበራችሁኝ ስለወደዳችሁኝ በጣም ነው የማመሰግነው። እንግዲህ ይህን ነው የምንለው፣ ለዛሬ እዚህ ጋር እንጨርሳለን። ከዚህ በኋላ ሪያሊቲ ሾው እንደዚሁም ደግሞ ፖድካስት እና ተከታታይ ድራማዎችን በተከታታይ ዘንላክ ላክ እንመጣለን። እናንተ ሰብስክራይብ አርጉ፣ የደውል ምልክቷን ተጫወ። እናመሰግናለን።